ሰላሙ አሌይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የኢትዮጵያ ተከታዮቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ማምር ነኝ ማለት ነው። ዛሬ ደግሞ ለየት ባለ ቪዲዮ ነው መጥቻለሁ። አብዛኛው ተጨነቃችሁበት፣ የመዳም ቆመች የለፋችሁበት፣ ብዙ ዓመት ጉልበታችሁን የሰዋችሁበት፣ ዛሬ እንግዲህ ቤቴን ደረሰ ህገወጥ ቤት። ምክንያቱም አሁን ላይ ብዙ ምን ያክል ማሰር አይነት በሰሩ አሁን ላይ በጣም ከብዷል። ማለት አሁን ብር ገለባ ሆኗል። ቢያንስ አንድ ቤት እስከ አራት ሚሊዮን እስከ አምስት ሚሊዮን እያሉ ስለሆነ ቢያንስ ደግሞ አሁን ላይ ደግሞ አራት ዓመት ሰርቼ ቦታ ገዛለሁ ስትሉ ደግሞ እስከ አራት ዓመት ስሰሩ ደግሞ እየጨመረ ምናምን ስለሆነ አብዛኞቻችሁ ወደ ህገ ወጥ የተሻገራችሁ ስላላችሁ ከኔም ጀምሮ እናንተ ብቻ ስላልሆ እናንተ ብቻ ያላችሁ ህገወጥ የገዛችሁት እኛም ለራሱ ህግ አወጣለን ማለት ነው እና እንግዲህ በደሴም በትናንትናው ዕለት ቤቶች ምዝገባ ጀምሯል፣ ምናም ብለዋል። ደሴ ህገ ወጥ ያላችሁ እንግዲህ እንደዛ እየተባለ ነው። አጣሩ ማለት ነው ምንድነው የተመዘገበው ምናም ብላችሁ አጣሩ። እስከዛ ድረስ ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው እና እንግዲህ የእንጨት ቤት በእንደዚህ ያን መክሉ አንድ ቤት ወይም ሁለት ቤት ሶስት ቤቶች አካባቢ ፈርሰዋል። አሁን ላይ እንግዲህ እንደት እንጨቱ እንደዚህ እየሰበሰቡ ነው ያሉት እንግዲህ ሰዎቹም እንግዲህ ቢያንስ ይሄ መንገድ ስፋት እንደምታዩት እያሰፋ ያለው ሄዶ ዘር 15 ሜትር ነው እንግዲህ። እነዚህ አባቶቻችን እነዚህ አብዛኛውን ይሳደባሉ። ሼሩን ለምንድን ነው እንደዚህ ቤታችን ቦታውን የምትጎዳው? እያሉ እንትን ይሉታል። እና ምንም አመራጭ ስለሌላቸው እንደዚህ ቁመው ያዩታል። ምክንያቱም እዚህ ፊት ያለ ህግ ፊት ነው ያለ፣ ነው ምንም አናመጣም። እንደምታዩት እያረሰ ያለው ወደ ላይ እየተሻማ ነው። እና አብዛኛው ብዙ ቤቶች ገብተዋል ግን እንደተባለው መንገድ ብቻ ነው እየፈረሰ ያለው፣ መንገድ ስፋቱ ብቻ ነው እንጂ ህገ ወጥ ለሙሉ ሙሉ ለሙሉ ይፈርሳል ማለት አይደለም። እስካሁን ምንም የፈረሰ ነገር የለም ማለት ነው። ህገወጥ ቤት ሙሉ ለሙሉ ይፈርሳል ሳይሆን የተባለው ቦታው ሰፊ 15 ሜትር እየሰፋ ካለ ቢያንስ እየነካውን የነካውን ያክል ነው እንጂ ቤቶች ምናምን እንደዚህ ሶስት ቤቶች ነው የተፈረሰው። ቢያንስ ከዚህ ሁላሽ ቤቶች ሶስት ቤት ምንም አይደለም። ምክንያቱም እንዴት ተወሪው አይደለም፣ ብዙ እኛ የተበሩ ይሆን ነገር ስናነሳ ብዙ ማሽከርከር ስለምንወድ ነው እንጂ ምንም እንደዚህ የተጎዳ ነገር የለም። መንገዱ ነው መንገዱ ደግሞ፣ ያው እንግዲህ ምን ማድረግ አይቻልም። ምክንያቱም ያው እንደዚህ ይሆናል ብለን አላሰብንም ነበር። ፊቱም ስንገዛው እንግዲህ እጣ አውጣሽ ብለ ነው ምንገዛው ምክንያቱም እኛ ፊት አሁን ደሴ ህገወጥ ቤት አለን። እና እንግዲህ ፊት ስገዛው መጀመሪያ ላይ ይሄ መንገድ ሊሆን ይችላል፣ ይሄ መንገድ አይሆንም ምናምን ብዬ ገባሁበት። ምክንያቱም አየሁትና ሁሉም ነገር ግባሁ፣ በካርታና ፕላን አየው። ማን ነው ይሄ፣ ካርታውን አሳዩኝ፣ መንገድ የለውም፣ በዛ ገዛሁት። አሁን ላይ ደግሞ ካርታው ተቀይሮም ሊገባ ይችላል። ምክንያቱም ምንም ማድረግ አልችልም። እጣሽ አውጣሽ ነው እና እንደዛ ነው። እናንተም ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ እንትን በሉን። አሁን ላይ ያው እንግዲህ ቤቶች እንደዚህ እያንጠለጠለ ነው እንጂ ቤት የፈረሰ የለም አንድ አጥር አትታየኝም። በነገራችን ላይ አጥር ሙሉ ለሙሉ ፈርሳለች እንደምታዩት አጥሯ ተቆራርጣ ተቆራርጣ ተቆራርጣ በየቤቷ ገብታለች ማለት ነው። እንግዲህ አሰፋው ይባል አበላሻው ይባል እንጃ ብቻ እንደት እንዳደረጉት ብቻ በእንደዚህ መልኩ ሰርተውታል። ቡድና የተከበራችሁ ተከታዮች ቻናል ተከታዮቼ የምራን ጉሞች ሳትጨነቁ ማለት ነው። እኔ ላጨናንቀችሁ አይደለም የመጣሁት ቢያንስ እፎይታ ሊሰጣችሁ ነው የሚገባው ምክንያቱም ምንም ቤት የሚፈርስ ነገር አይደለም። በኮምቦልቻም በዴሴም ጀምሯል። አሁን መንገድ እንደዚሁ ማለት ነው። ጽፍክ ያለ ህግ ወጥ ቤት በጣም ብዙ ነው። ኢትዮጵያን አሁን ከመቶ ፐርሰንት እርግጠኛ ነኝ ስልሳ ፐርሰንቱ አሁን በአቀስታ እርግጠኛ ነኝ እኔን እንገራችሁ ህገወጥ ቤት ነው። ብዙ ህገቤት ከተማ ነች እንጂ ዙሪያውን የከበበት ህገወጥ ነው እና ምንም እናንተ ብቻ አይደላችሁም። የሚያስጨንቀው ምንም ነገር የለም። እንደምታየት ቤቶችን ነው አልነካም። ቢያንስ ሊከፋ የሚችለው እንደዚህ ቤቶችን እያንጠለጠለ ነው እንጂ ያለው ምንም እንደዚህ ከታች ሲቆፍሩ ቤቶች ደግሞ ካፍ ብለው እንትን ላሉ እንደምታያቸው ካፍ ነው ያሉት እና በእንደዛ ነው እንጂ ምንም የሚያስጨንቅ ነገር የለውም። አይዟችሁ አትፍሩ ማለት ነው። እንግዲህ እኛ ቤት ውስጥ እንግዲህ አሁን ላይ ምንም ማድረግ የምንችላ አይመስል እና ቤቶች ቤቶች ይሄን ይመስላል ያለው። እንግዲህ መንገድ ስፋቱም ይሄን ይመስላል። እንግዲህ ይሄን እዚህ ፖል አሁን ለምሳሌ ይሄንን ያሁን ፖል አስራ ምናምን ሺህ ብር ከፍለን እናስገባ ነው ራሳችን ማለት ነው። ምክንያቱም ራሳችን ቆጣሪውን ራሳችን የምንከፍለው ፖሉን ስንጠልፍ ከፖሉን ለምሳሌ ስናስተክል ለፖሉን ራሱ ለእንጨቱ ተከፍሎ ነው አሁን ላይ ማለት ነው። እና ለእንጨቱ ከፍላችሁ መጀመሪያ ከመብራት ኃይል ጋር ውል ፈጥራችሁ ነው የምትገዙት ማለት ነው ፖሉን። ምክንያቱም እንደዚህ መንገድ ስፋት መጥቶ ፖሉን ከነቀለባችሁ ምንም ማድረጋችሁ በራሳችሁ ኪሳራ ነው መልሳችሁ የምታስተክሉት ማለት ነው። እና ከባድ ነው፣ ሕገ ወጥ ማለት ወላሂ፣ ምን እና ባልገዛው የሚያሰኝበት ነው ስታዩት ማለት ነው ሁሉም ግን እስካሁን ምንም ቤቶች አልነካም ማለት ነው። እንደምታዩት መንገዱን አጠራው እንጂ ምንም ቤት እንደምታዩት ነው። አጥር ሙሉም ፈርሳለች። ግን እንደምታዩት እህል ማስጫ ራሱ ያለ የማይመስለ። ምክንያቱም ይሄ መንገድ አስፋልት ዘሆነ አጥሩም ቤቱ ጥግ ነው የደረሰው እና ዋናው ቤቱ መማሩ ነው። ምክንያቱም ስንት ዓመት የተለፋበት ቤቶች አሉ ላይ ጽድት ጽድት ያሉ ቤቶች አሉ ታዩታላችሁ ማለት ነው እና እነዛ ቤቶች ጥልህምሯቸዋል ማለት ነው እና ቧንቧው ለራሱ አፈንድነት ተውታል። አሁን በዚህ ስራ ምክንያት እንደምታዩት ሴቱ እዚህ ቧንቧ በቦኖ የሚባል ቧንቧ ላይ ከዛ ነው እየቀዳ ያለው። ወላሂ እንደምታዩት በሸክሙ ነው። በጣም እዚ አካባቢ ላይ ተረባብሸዋል ማለት ነው። ቧንቧ ለራሱ ውሃ የለም። እንደዚህ ሲያርስ ውሃውን በሙሉ አፈራርሶታል ማለት ነው እና ሁላችሁም የመዳም ቅመሞች ሳትጨነቁ፣ አይዟችሁ አጣሩ ማለት ነው እንዴት ነው ቤቱ? ምን አለ? ምን ከበር አለ ምናምን እያላችሁ ማጣራት ነው እንጂ ተጨንቃችሁ ምንም የሚመጣ ነገር የለም። አትጨነቁ ማለት ነው። እና አሁን ላይ ከባድ ነው። ወላሂ ህጋዊ ራሱን ይዛ ብትሉ እንደነገርኳችሁ ቢያንስ አምስት ነጥብ አሁን በነገራችን ላይ 50 ሚሊዮን ገባ የሚባል ወሬ ያለ አቀስታ ላይ ቤት ማለት ነው። 50 ሚሊዮን ማለት እንግዲህ እኔ እንጃ ብቻ አላዝም ብሎ ታላፈሰሰልን ብሩን ማሽ አይመስለኝም። እና ያለው ነገር ይሄን ይመስላል። እናንተም ደግሞ አሁን ህገወጥ ፊት ድሮ ቀረበ ነገራችን ለህገወጥ ማለት ነው። ድሮ እንኳን ፊትም ሲታረፍበት ነበረ። ህገወጥ ወደ ህጋዊ ሲዞር ነበረ። በቃ ምን ልበላችሁ። አሁን ላይ ግን ህገወጥ በጣም አስጠልይ ሆነ ህገወጥ ለራሱ በባህር ለራሱ ህገወጥ ምን ነው፣ እንኳን ይሄ ቤት ቀርቶ ህገወጥ ስሙ ለራሱ እያስጠላ ነውና፣ ህገወጥ ካሁኑ ቀጥላችሁ ካሁኑ ወዳ ህገወጥ እንዳልመክራችሁ ማለት ነው። እና በከተማው ያላችሁ ደግሞ በደሴ ምናምን ያላችሁ አሁን የተባለው ወሬ 200 ካሬ ከሆነ 100 ካሬ ሜትር ህጋዊ ሆንላችኋል እየተባለው ነውና ኢዲሲ ውጩ ትንስ አሪፍ ይመስለኛል። በጣም እቺ መቶ ካሬ ዋለ ራሱ ህጋዊት አረጋት ምን ያክል የምንጠቀም ነው ማለት ነው። እቺ መቶ ካሬ ትንስ ታሰራናለች አንድ ቢያንስ እንዶ አንድ ስልሳ ቆርቆሮ በደንብ ያሰራናል እና ከተማ ላይ ደግሞ ስልሳ ቆርቆሮ ማለት ቀላል አይደለም። አራት ቤት፣ አምስት ክላስ፣ አራት ክላስ መያዝ ይችላል። እና ያንን ተሰጡን እናመሰግናለን ብለን እንቀበላለን። ምክንያቱም ሙሉ ለሙሉ እንዳያሳጡ ነው የምንፈራ፣ አሁን ለራሱ ማለት ነው። እና በዚህ በአቀስታ እንግዲህ አጥሮች ብቻ ነው የነካው። አይዟችሁ እንዳትፈሩ፣ ያቀስታ ምንም የፈረሰም አይዟችሁ፣ ማለት ነው። እነዚህ ራሱ እንደዚህ እንጨቱ ቤቶች የፈረሱት አንድ ሁለቱም አንድ ሱቆች ናቸው፣ እንደዚህ ታርታ ምናምን፣ ሁለት ደግሞ አንድ ምጅ ጅምር ቤት ነው እንደ የፈረሰው። ምንም እንደዚህ የሚያሰጋ ነገር የለም ማለት ነው። ህገወጥ ፈረሰ፣ ህገወጥ ፈረሰ፣ ህገወጥ ሙሉ ለሙሉ ፈረሰ የሚባል ነገር የለም እኮ ራሱ የፈረሰው መንገድ የነካው ብቻ ነው እንጂ ምንም የፈረሰ ነገር የለም። መንገድ የነካው ሙሉ ለሙሉ ፈርሷል ማለት ነው እንጂ ይሄ ሙሉ ለሙሉ ህገወጥ ፈርሶ ምናምን እስካሁን የለም። የወደፊቱን አልያዝልም ማለት ነው። እና መንገድ ላይ ስለሆን ትንፋሽ ይበረታ ይችላል እና፣ ወዶቼ ያለው ነገር ይህን ይመስላል። አሁን ይች ቤት ቆንጆ ቤት ናት። ቢያንስ ሁሉ ነገር ተፈረጃጅታ መግባት ብቻ ነው የቀረ፣ ግን አጥሯ አሁን ላይ ፈርሳ ነው ያለው ማለት ነው። አታክልቱም ብዙ አታክልት በነገራችን ላይ ጠፍቶ ነው ያለው። ብዙ አታክልት በጣም ብዙ በተባሉ ጠፍተዋል። አታክልቱ ለምን ድርግም አይልም? ምክንያቱም ዋናው ቤቱ ነው። ቤቱ አለ ምንም። እስካሁን እንደምታዩት፣ እስካሁን ምንም የፈረሰ ነገር አላሳያችሁ እኔም አላየሁም ማለት ነው። እና መንገዱ ቢያንስ አምሯል፣ ቆንጆ ሆኗል። ያው እንግዲህ መንገድ ከተባለ እንደዚህ መዋጫ ሲኖር ነው። በነገራችን ላይ ማለት የሆነ ነገር እንኳን ቢፈጠር ወላሂ፣ የሆነ ነገር እንኳን ብትሆኑ መዋጫችሁ ሲያመር ነው። እና ቢያንስ መንገድ ምንም የሚከፋ ነገር አይመስለኝም። ምክንያቱም ዋና ለሰው ልጅ መንገድ ነው። ወጣ ብሎ አየር ማግኘት አለበት። ጭፍግፍግ ብሎ የሚያስጠላ ነገር ነው። እና ያው አጥሩ ብቻ ቢፈርስም ያው እንግዲህ አይከፋ ማለት ነው። ምንም የሚያስጠላ የሚከፋ ነገር አይደለም። ሕዝቡን አላስደነግጡትም። አሁን እንግዲህ ሕዝቡን አናግሪያቸው ነበር በነገራችን ላይ ምን አሏችሁ ስላቸው፣ ይሄ እንግዲህ እንደዚህ አድርገነዋል አሁን እንደምታዩት ይሄኛው ዶዘር ነው የሚጠርገውና ያኛው ይመጣል ያችኛው ቤት የምታፈርሰው ትመጣለች ብለውናል እና ምናምን እያሉ ነው ማለት ነው። ግን ከዚህ በላይ የሚሰፋም አይመስለኝም ያለው ነገር እንትን እያልኩ አናግራችኋል ማለት ከዚህ በላይ ተሰፋ ማለት፣ አንድ ሜትር ሰፋ ማለት ለራሱ እንደምታዩቸው እነዚህ እነዚህ ቤቶች ያው ፈራሽ ነው ይሆናሉ ማለት ነው። አንድ ሜትር ለራሱ ሄሬት ካለ ከዚህ በላይ ማለት ነው። እና ይሄ አስራ አምስት ሜትር አይሆንም። በነገራችን ላይ ይሄ አስራ አምስት ሜትር አይመስለኝም። ቢያንስ አስር ሜትር ነው ቢሆን፣ አስር ለራሱ አር አይሆንም ስምንት ሜትር፣ እንደዛ ነው የሚሆነው እነሱ ያሉት ግን አስራ አምስት ሜትር ምናምን እያሉ ያሉት እና እንግዲህ ይሄ የከተማ ልማት ሳይሆን ከተማ አስተዳደሩ ወደዚህ ወደ አንድ ባለሀብት ይዞት ወደዛ የሆነ ፋብሪካ ሊከፍትበት ነው የተባለው እንጂ እንደዚህ እንትን አይደለም። ሆን ብሎ የተነሳ ነገር አይደለም ማለት ነው። እና ይህ መንገዱ ወደዚህ አንድ ጎር አለ እና ከወደ በኩል ያንን እዛ ውስጥ የሆነ ሲሚንቶ ማምረሻ እና ሴራሚክ ማምረቻዎች እነዚህ ሊያመርትበት ነው አሉ እንጂ ያው ቤት ምንም ሚነካም አይመስለኝም። ምክንያቱም ወጣ ብሎ ወደ ገጠራማ ነው ልማቱ እና ያን ታሳቢ ማድረግ እንግዲህ አላህ እንዳያስፈርስባችሁ ዱ አድርጉ። እኛም እንግዲህ አላህ የልፋታችን መና እንዳይፈርስብን። ምክንያቱም ብዙ መስዋዕት የተደረገበት ቤት ነው እና ብዙ ቤተሰቦቻችሁ ጋር ተጋጭታችሁ፣ ስንት ፊት አይታችሁ፣ ስንት ፊት ገርፋችሁ ነው የሰራችሁት እና ይሄን ነገር እንደዚህ በአንድ ደቂቃ እንደዚ ፍርስርስ ሲል ደግሞ ያስጠላል፣ በጣም ነው የሚያስጠላው። እና አሁን ላይ እንግዲህ እንደምታዩቸው በጣም ተጨናንቀዋል። ይፈርስብናል አይፈርስብንም እያሉ ነው ያሉት። እና ብዙ ኮንቲነሮች እነዚህ አሁን በጭቃ የሰሯቸው እዚ ሱቁ የሚሸጡባቸው ነበሩ ኮንቲነሮች። እና እነዚህም አፈረሰብባቸው ነው ማለት ነው። እና ያለው ነገር ይህን ይመስላል። ላይክ ሼር ሰብስክራይብ አድርጉት። ቀጣይ ቪዲዮ እንገናኛለን። አመሰግናለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው እና ደግሞ ቀጣዩን እያጣራሁ ምን ደርሻ ደርሷል ይፈርሳል አይፈርስም የሚለውን ደግሞ ያችኛው አስከባተሪቱ መታፈረሰችው እንዴ ምናምን ያለውን መረጃ ነግራችኋለሁ። ካሁን በኋላ የሚፈርስም አይመስለኝ ምን እንደን እንደን ማለት ነው ምክንያቱም ያው ሁለት መኪና የሚያሳልፍ ተደርጎ ስለተሰራ ያው የሚፈርስ አይመስለኝም እንግዲህ አላህም የማያስፈርሰው ማለት ነው እና እንዳይረዝባችሁ እንዳይሰለች ቀጣይ ቪዲዮ እንገናኛለን አመሰግናለሁ ደህና ሁኑልኝ ቻው